እሺ እድሜው፣ እድሜ ጠገብ እድሜ ጠገብ እድሜ ጠገብ ማለት ለምሳሌ ከአርባ 40 እስከ ሀምሳ ማለት ነው። እድሜ ጠገብ? አዎ፣ እድሜ ጠገብ እድሜ ጠገብ ነው የምፈልገው። ጠገብ እስከ ሀምሳ። እሺ የት ሀገር የሚኖር የትም ይሁን ኢትዮጵያ? እኔ የምፈልገው ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት። አዎ። እሺ መልኩ፣ ጸይም ቀይ፣ ጥቁር፣ ቸኮሌት ፀይም ማለት ነው። ቸኮሌት ይሻል፣ ሽም ፓኒላ። እሺ ቁመቱ ረጅም አጭር? ቁመቱ ረዘም ያለ በቃ ረዘም። እሺ ስራ ያለው የሌለው? ያለው፣ እንጂ ምን ሰርቶ ያበላኛል? ታዲያ ስራ የለው ሀገር ቤት እየኖረ ስራ ያለው። የኔ ምስኪን ችግር የለም፣ ደላላም ቢሆን ሸቀላም ቢሆን ድንጋይ ፈልጦ እንትን ፈልጦ አያገባኝ። ስራይኑእ ዜድ እንትንስ አግብቶ የፈታ ቢሆን ልጆች ቢኖሩት ችግር አለብሽ? ችግር የለም። ልጆች ከተለያዩ ነው እንጂ ካለ አልፈልግም። አብሶ ዜሮ አንድ የሚባል አለ፣ ሞሳ የሚባል እስ ቢሆን ደስ ይለኛል። እ እየት አለ ይምጣ፣ አለ የጻፍ የሆነ ነገር ዜሮ አንድ የሚባል በውስጥ ያወራኛል። እስ ቢሆን ደስ ይለኛል። እኳን ጫ የሚያናቀውማ፣ እንተዋወቀው፣ ሰርጋቸው እኔ ስፖንሰር እሆናለሁ። እናንተ ለቁም ነገር ስትበቁ ችግር የለውም። እና ችግር የለውም። ትዳር አግብቶ የፈታ ቢሆን ችግር የለውም ብለሻል። እሺ ልጆች ቢኖሩትስ? ልጆች ካሉት እንደ ልጆች አያቸዋለሁ። ችግር የለም። ያኔ ልጆቹ በቃ ችግር የለም። አግብቶ የፈታ ችግር የለውም። ልጆችን ቢኖሩት ልጆቹን እንደ ልጅ የእኔ ማር ዜድዬ መልካም፣ በጣም ጥሩ። ይኸው የዜድ ኮድ ዜሮ ሶስት ነው፣ ግን ዜድ ኦልሬዲ ሰው አለ በውስጥ የሚያወራኝ እሱ ይሁንልኝ እያለች፣ ዜሮ አንድ የሚባል ሙሴ የሚባል ዜሮ አንድ የሚባል ሙሴ የሚባል ሌብል ሰላሳ አምስት ነው። ከሌብሉ ምን አለሽ አንቺ? ላ እዚህ ከመጣ አጋጣሚ ሊከሰክስ ከመጣ እንዳታስለቀሰክሽ ብዬ ነው። እሺ በቃ ጥሩ። ግን ቪዲዮ ግን ያበራል። አንቺ አሁን ስላበራ ስለምናቀሽ ነው ዝም ያልኩሽ እንጂ ቪዲዮ ካላበራ ይቻል። ኦኬ፣ ዋናው ፍቅረት ነው ማለት ትዳር ቢኖረውም አንቺ ትዳር ቢኖረውም ዝናሽ ትዳር ቢኖረውም ችግር የለውም ስት ሁለተኛ ሚስት ልትሆኝ ማለት ነው ያ ኖ ያልኩሽ ያኔ አሁን ፈተው ውጭ ለሆነ እየተረዳዱ እየተመካከሩ እሱ ለብቻ ሆነ የተለያዩ ነው ያልኩት እንጂ አንድ ላይ ሆነን አይደለም ን አልብቶ የፈታ ቢሆንም ችግር የለውም ከሚስቱ ጋር እየሄደ የሚገናኙ የድር ከድር ከፈታት ሚስቱ ጋር እየሄደ ልጆቹን የሚያይ ሚስቱን የሚጠይቅ ቢሆን ችግር የለብሽም የሚስቱን ልደት ተደግሶ ተሄዶ ከሚስቱ ከቀል እኔ ራሱ አግዛታለሁ ና ራሱ አብሬ በቃ ፒስ እንሆናለን እህቴን እህቷ ነኝ አግዛታለሁ አግዘኛል ምንም ችግር የለም እንደዚህ አይነት ሴት እኮ እኔ ስለዚህ ቆይ የሚስቱን ልደት ፓርቲ ተደግሶ ሲጠራ፣ አይ እኔ ብቻዬን ልሂድ ቢልሽ ትፈቅጂለታለሽ? ብቻውን ሄዶ የቀድሞ ሚስቱን ልደት አብሯት እንዲያከብር ምናምን ስጦታ ይዞላት እንዴት ትፈቅጂለታለሽ? እኔ እሱን ለብቻ ስጦት ዘላት ሄዳ እኔ ስጦት አርጀላት ሄዳሉ ላምቻን ሄዳል እኔ ሲሆን እህቷ አይደለሁም እህቱ ነኝ፣ እሷ እህቷ ነኝ። እህት አያስፈልገኝም። እሱ ብቻ መጥቶ ልደቴን አብሮኝ አክብር ብትልሽ ስጦታ ይዞ ትፈቅጂላታለሽ? ባልሽ እፈቅድለታለሁ። እፈቅድለታለሁአጠጠራጠሪምምባት ሌላ ነገር ቢያደርጉ ብለሽ ያደርጉ፣ እኔ ያደርጉ፣ ምን ችግር የለም። ፍላጎትን ማሟላት አለብኝ። ምንም ችግር የለብኝ። እንደዛ ሁለቱ ጁ ማለት ነው። ካልቀናሽ እወደዋለሁ። ለምን ለምን የእሱም የእሷም መጀመሪያ አይተዋለች፣ አይተውታል። መልሶ ወደ ሷ ልሄድ ይሄድ፣ ለምን ያኔ ኢቨን በቃ እንዳትሄድ እንዳይዝበት አልኩት። እንዳውም የበለጠ ይሄዳል። አአሰርኩአንቺ ከሷ ጋርም ቢሆን ችግር የለብሽም። ማለት ምንም ችግር የለብ እሱ ብቻ ደስተኛ ይሆን እኔን ያስተዳድረኝ እሷን ያስተዳድረም። ዝናሽ ምን መሰለሽ፣ አሁን እዚህ ጋር የእውነት ይሄንን መስፈርት የሚያሟላ ወንድ ሊመጣ የሚመስለው ጀስት አግብቶ አሜሪካ ወይም አውሮፓ እንዲወስድሽ እንጂ። አንቺ እንዴት ነው ማለት አያምም? ባሌ ሄዶ ከቀድሞ ሚስቱ ጋር እያደረ እኔ እያወቅኩኝ ችግር የለብኝም እኔንም እሷንም ማስተዳደር ከቻለ ሱኬ ካልኩኝ አይ ፊል ላይክ ወንድሜ አይደለም አባቴ አይደለም ባሌ ሆኖ እንዴት አልቀናበትም? ያኔ ቅናት የሚያሳድርብን እኮ ቅናት ምን መሰለሽ፣ እዚህ ጋ በመጽሐፍ ቅዱስም አለ ግን ቅናታችን ላይ ስናስገባው ያኔ ሴጣን የተደረበብኝ የሚመስለኝ ለእኔ እኔ ቅናት የለብኝም። ያኔ ደስተኛ ሆኜ የእሱን እሱም ደስተኛ ሆኜ እሱም በቃ ደስተኛ እንዲሆን ባለው ነገር በቃ ምን ልበልሽ እንጂ ቅናት ስለሌለብኝ ሴቶች በጣም የተቸገርነው ነገር ቅናት ነው። ሁላችንም እንዳንቺ ቅናት ባይኖርብን ባሎቻችን ሁለተኛም ሶስተኛም ሚስት ጋር እየሄዱ ሲያድሩ አንንጨረጨርም። ትዳራችንን አ ልጆቻቤት የምስክርና ያችኛው ሚስቱ ጋር ፈቀድሽለት፣ አንድ ልጠይቅሽ፣ ያችኛው ሚስቱ ጋር እንዲሄድ ፈቀድሽለት? ሌላ ሴት ጋር ሲሄድ ሌላ ሴት ጋር ሲሄድ እሷ ጋር ነው የሄድኩት ብሎች ሌላ ቦታ ብሄድስ ማለትም ምትጁና ምታፈቅዱሻ ከሆነ እንዲሄድ አልፈቅድለትም። የምሄድበትን ቦታ ሊነግረኝ ይፈልጋለሁ። ሲቀጥል ደግሞ ከተፋቱ ሚስቱ ጋር አብረን ከሆነ ኦፍኮርስ ልንሄድ እንችላለን። ብቻውን ግን መሄዱ ትንሽ አይከብድም? አሞይ ምክንያቱም ይቅርታ ብላው አብሯት ቢሆንስ? ያለች ጀስት ለጥያቄ ነው። አልቀበለለችም። ቤተ ተቀበለች እኮ ማስተዳደር ከቻለ እኔ ማለች ቅናት መጥፎ ነገር ነው። አልቀናም። እኔንም እሷንም ማስተዳደር ከቻለ ችግር የለውም። እየ እያደረሷ ጋር እኔ ጋርም ቢመጣ ምንም ችግር የለውም። ለምን እሱ ዋናው እኔን ያስደስተኝ እ በ ቤቱን እንዳይጎልበት ለልጆች እንዳያጎልብኝ እፈልጋለሁ። ፍቅር ነው ፍቅር ነው የሚፈልገው ፍቅር እንድሰጠኝ እንደ አባት ኃላፊነት ወስዶልኝ ይች ልጅ የሰው ነች ምናምን ሳይል ይች ልጅ እህቴ ነች አካሌ ነች ራሴ ነች በቃ ምን ቦታ እንዳትሄድብኝ ብሎ ጠበቅ አድርጎት እንዲዘኝ እንዲዘው ነው እንጂ ዝም ብሎ ዘለል ዘለል ብሎ አይደለም እኔ አልፈልግም እንደዚ እዛችን ሚስቱ ጋር ተሄደ ቃል ይገባልኛል ተሰዎችም አየት አልፈቅድለትም አው ዝናሽ ይሄኔ እናት አንድ ነገር አንቺ በጣም ጎበዝ ነሽ እኔ በጣም ሰው ሁሉ በራሱ አስተሳሰብ ትክክል ነው ብዬ አምናለው ህይወትሽ ነው መብትሽ ነው ትክክል ነሽ በገዛ ህይወትሽ ግን ይሄ አስተሳሰብ ትክክል አይደለም። ትክክል አይደለም ማለት አንችልም። ሶሪ ትክክል ነሽ። ሁሉም ትክክል ነው፣ ግን ላይክ አይ ፊል አይዶንት ኖ